ሰላም ጠና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አራፈዳችሁ እንደምን ዋላችሁም። ከመረብ ሚዲያ የዛሬ ህዳር 8 2018 ዓ ም ዕለታዊ መረጃዎችን ይዘን ቀርበናል። ከያዝናቸው መረጃዎች መካከል አርዕስተ ዜናውን በቅድሚያ የምናስደምጣችሁ ይሆናል። አሁን ባለው ገበያ 15 ሚሊዮን ብር በላይ የሚገመት አንድ ስናይፐርና ክላሽንኮቭ መሳሪያ የያዘ የአገዛዝ ወታደራዊ አመራር ፋኖውን ተቀላ ወታደራዊ አመራሩ ከስናይፐርና ክላሽንኮቭ መሳሪያ በተጨማሪ በመቶዎች የሚቆጠር ተተኳሽና ሌሎች ወታደራዊ ትጥቆችን እንደያዘ ፋኖን የተቀላቀለ ሲሆን ከፋኖው ቀጠና ሲደርስም ደማቅ ወታደራዊ የክብር አቀባበል ስነ ስርዓት እንደተደረገለት ታውቋል። ከዚህ ቀደም የሰራዊቱ አባላት ክላሽንኮቭ መሳሪያ ይዘው ሀያና ሰላሳ እንዲሁም እስከ ሀምሳ ድረስ በመሆን በገፍ እየተናዱ ፋኖን እየተቀላቀሉ ቆይተዋል። አሁን ደግሞ ተራው የወታደር አመራሮቹ ሆኗል። ወታደር አመራሮቹ የቡድን መሳሪያ ከሆነው ስናይፐር ጀምሮም እስከ ሞርተርና ሌሎች ከባባድ መሳሪያዎች ድረስ ይዘው የሚመሩትን ሰራዊት በማስከተል ወደ ፋኖ መጉረፍ ጀምረዋል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን የአፋ ባህዋ አርበኛ ደርሳን ብራኔና የአፋዱ አርበኛ አማንሸቱ በአካል ተገናኝተው መምከራቸው ተሰምቷል። በአመራ ፋኖው ብሔራዊ ኃይል ምስራቅ አማራ ቀጥና የጼ ምኒልክ ህዝ ምክትል ሰብሳቢ ና ወታደራዊ አዛዥ የሆነው ፊታውራሪ ደርሳን ብራኔና በአመራ ፋኖው ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝ ዘመቻ መምሪያ ኃላፊ የሆነው አርበኛ አማን ሸቱ በአካል ተገናኝተው በአንድነት ዙሪያ መምከራ መሆናቸው ታውቋል። መሬት ላይ ያለው የአማራ ፋኖ ነው። ያለማንም ጣልቃ ገብነት ችግሮቹን በራሱ እየፈታ አንድነቱን እያጠናከረናም አደረጃጀቱን እያሰፋ ይገኛል። ይህ ያስደነገጣቸውና እንቅልፍ የነሳቸው የጸረ አምራው ብልጽግና ቡድን እንዲሁም በህልውና ተግሎ ፋኖን መስለው ተሰግሰገው በልዩነት ውስጥ የግል ጥቅማቸውን የሚያሳድዱ ስገብገቦች ልዩነትን የሚፈጥሩና የሚያሰፉ ሐሰተኛ መረጃዎችን በየሚዲያው ማሰራጨታቸውን ከወትሮ በተለየ ሁኔታ ይሁነኝ ብለው ተያይዘውታል። መረጃውን በዝርዝር አጠናክረነዋል። በሌላኛው መረጃችን ሀገሪቱን ወደ ቁልቁለት እየጋለባት የሚገኘው ጸረ ሰላሙ አብይ አህመድ ውጊያ ጥበብ ባለፈም ባለ ምጡቅ አእምሮ ሲል የሚያሞካሻቸው የአየር ወለድ ኮማንዶ አባላት ከፋኖ ፊት ሲቀርቡ የትንኝን ያህል ግስፈትናተው የአፈሙ ሲሳይ ሆነው እየቀሩ ነው። ከምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቀሱ በነበሩ የአየር ወለድ ኮማንዶ አባላት ላይ ከባድ ደፈጣ ጥቃት መፈጸሙ ተሰምቷል። በጥቃቱ ሁለት ተሽከርካሪ ሙሉ የአየር ወለድ ኮማንዶ አባላት ከነ ተሽከርካሪያቸው ሙሉ በሙሉ መውደማቸው ነው እየታወቀ። አገዛዙ ለክፉ ቀን ብሎ ቆጥቦ አስቀምጧቸው የነበሩ ና የመጨረሻው ሰዓት ሲደርስ ፈቶ ያሰማራቸው በቱርክ ና በቻይና የሰለጠኑ ኮማንዶዎችን ፋኖ ሲያሻው በደፈጣ ሲፈልግ በጨበጣም እያር በደበደ ግብዓተ መሬታቸውን እያፋጠሩ ነው የተከበራቸው የመረብ ሚዲያ ቤተሰቦች አብራችሁን ስትቆዩም እነዚህንና ሌሎች መረጃዎችን ታደምጣላችሁ። መረጃዎቻችን ለብዙዎች ተደራሽ እንደሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም። አብራችሁን ቆዩም ቅድሚያም አሁን ባለው ገበያ 1.5 ሚሊዮን ብር በላይ የሚገመት አንድ ስናይፐርናም ክላሽ የያዘ የአገዛዙ ወታደራዊ አመራር ፋኖን ተቀላቀለም። በምስራቅ እዝ 602ኛ ኮር 25ኛ ክፍለ ጦር ሁለተኛ ሬጅመንት ስር የአንደኛ ሻምበል አመራር የሆነው ዘሪሁን ገዛኸኝ ካሳውን አንድ ስናይፐርናም አንድ ክላሽንካው መሳሪያ እንደያዘ ዛሬ ህዳር 8 2018 ዓ.ም ተምረት ፋኖን መቀላቀሉን መረም ሚዲያ ለማረጋገጥ ችሏል። ወታደሩ ከሻም በሉ ይዞት የወጣው አንድ ስናይፐርና ክላሽንካው መሳሪያ አሁን ባለው ገበያ 1.5 ሚሊዮን ብር በላይ የሚገመት ነው የተባለ ሲሆን በመረፋኖ ብሔራዊ ኃይል ምዕራብ አማራ ቀጥና አጼ ቴዎድሮስ እዝ 201ኛ ኮር ስር የሚገኘው 54ኛ ክፍለ ጦርን መቀላቀሉን መረሚዲያ ከኮሩ ህዝብ ግንኙነት ክፍል ተመልክቷል። ወታደሩ ከስናይፐርና ክላሽንኮቭ መሳሪያ በተጨማሪም 250 ተተኳሽና ሌሎች ወታደራዊ ትጥቆችንም እንደያዘ ፋኖን የተቀላቀለ ሲሆን በቴዎድሮስ እዝ 21ኛ ኮርና በ54ኛ ክፍለ ጦር አመራሮች እና አባላት ደማቅ ወታደራዊ አቀባበል እንደተደረገለት ታውቋል። ከዚህ ቀደም የሰራዊቱ አባላት ክላሽንካው መሳሪያ ይዘው 20ና 30 እንዲሁም እስከ 50 ድረስ በመሆን በገፍ እየተናዱ ፋኖውን እየተቀላቀሉ ቆይተዋል። አሁን ደግሞ ተራው የወታደራዊ አመራሮች ሆኗል። ወታደራዊ አመራሮቹ የቡድን መሳሪያ ከሆነው ከስናይፐር ጀምሮ እስከ ሞርተርና ሌሎች ከባባድ መሳሪያዎች ድረስ ይዘው የሚመሩትን ራዊት በማስከተል ወደ ፋኖው መጉረፍ ጀምረዋል። ወደ ሌላኛው መረጃችን አለፍን። የአፋ ባህዋር በኛ ደርሳን ብራኔና የአፋ አድዋር በኛ ማንሸቶ በአካል ተገናኝተው መምከራቸው ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የአጼ ምኒሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ የሆነው ፊት አውራሪ ደርሳን ብራኔና በአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የሆነው አርበኛ ማንሸቱ በአካል ተገናኝተው በአንድነት ዙሪያ መምከራቸው ታውቋል። ሁለቱ ጀግና አርበኞች በተለይ በአርበኛ ኢንጂነር ደሳሌን ሲያስብ ሸዋ የሚመራው አሳምነው እዝ እና በአርበኛ መከታው ባሞ የሚመራው ሸዋ ጠቅላይ ግዛት እዝ ወደ አንድ ድርጅት በሚመጡበትና በጋራ ሆነው መራር ክንዳቸውን በጥላት ላይ የሚያሳርፉበት ሁኔታ ዙሪያ በጥብቅ መምከራቸውን የተነገረው። በአዲስ አበባ ዙሪያ በጥላት ኃይል ላይ ከባድ ጥቃት እየሰነዘሩ የሚገኙት ሁለቱ ግዙፍ ዞች አንድነታቸውን አብስራው በጋራ በመቆም የተሰለፉለት ሁለት የቤተ መንግስቱ ጸረ አማራ አውሬ ከመቅጽበት ግብዓተ መሬቱ ይፈጽማል። ሁለቱ አደረጃጀቶች ላለፉት ሁለት ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆናቸው የሚታወቅ ሲሆን የመለያየትና የመቃቃር መንስኤ የሆኑ የጥላት እጆችን በመቁረጥ በጋራ ሆነው በጥላት ላይ ያን ምራርና ሀያል ክንዳቸውን ያለ ርኅራሄም የሚያሳርፉበት ጊዜ ሩቅ አለመሆኑ ተመላክቷል። ለዚህም በአማራ ፋኖ ብሔራዊ ኃይል አሳምነው እዝ አመራሮችና በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አመራሮች እየተገናኙ በመምከር የእዝ ለእዝ ግንኙነ ቱ ተጀምሯል የተባለ ሲሆን በአምረፋናው ብሔራዊ ኃይል የአጼ ምኒልክዝ ምክትል ሰብሳቢና ና ወታደራዊ አዛዥ የሆኑ አርበኛ ደርሳን ብርሃኔ በቀጠናው ተገኝቶ ከሁለቱ እዛ አመራሮች ጋር በጋራ መምከሩ ታውቋል። መሬት ላይ ያለው የአማራ ፋኖ ያለማንም ጣልቃ ገብነት ችግሮቹን በራሱ እየፈታም አንድነቱን እያጠበቀናም አደረጃጀቱን እያሰፋ ይገኛል። ይህ ያስደነገጣቸውና እንቅልፍ የነሳቸው የጸረ አማራው ብልጽግና ቡድን እንዲሁም በህልውና ትግሉ ፋኖ መስለው ተሰግስገው በልዩነት ውስጥ የግል ጥቅማቸውን የሚያሳድዱ ስግብግቦች ልዩነትን የሚፈጥሩና የሚያሰፉ ሐሰተኛ መረጃዎችን ከወትሮ በተለየ መልኩ በሚዲያ ማሰራጨታቸውን የሆነኝ ብለው ተያይዘውታል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። ሀገሪቱን ወደ ቁልቁለት እየጋለባት የሚገኘው ጸረ ሰላሙ አብይ አህመድ ከውጊያ ጥበብ ባለፈም ባለምጡቅ አእምሮ ሲል የሚያሞካሻቸው የአየር ወለድ ኮማንዶ አባላት ከፋኖ ፊት የቀረቡ የትንኝን ያህል ግዝፈትን አጥተው የአፈሙዝ ሳይሆነው እየቀሩ ነው። ከምንጃር ሸንኩራ ወደ በረኸት ወረዳ ሬሽን ሲያንቀሳቀሱ በነበሩ የአየር ወለድ ኮማንዶ አባላት ላይ ከባድ ጥቃት መፈጸሙ ተሰምቷል። በዚህ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪያቸው መውደማቸው ተነግሯል። ፋኖ አገዛዙ ለክፉ ቀን ብሎ ቆጥቦ አስቀምጧቸው የነበሩና በመጨረሻም ያሰማራቸው በቱርክና በቻይና የሰለጠኑ ኮማንዶችን ሲያሻው በደፈጣ ሲፈልግ በጨበጣ እያርበደበደም ግብዓተ መሬታቸውን እያፋጠነው ነው። በደቡብ አማራ ቀጥና ከምንጃር ሸንኩራ ወደ በረህት ወረዳ ሬሽን ሲያንቀሳቀሱ በነበሩ አገዛዙ ባለምጡቅ አምሮ ሲል የሚያሞካሻቸው ጸን ደፋሪ የ104ኛ ክፍለ ጦር የኮማንዶ አባላት ላይ በተፈጸመ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪው መውደሙን መረ ሚዲያ ከአምራፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር ስር ከሚገኘው ከነበልባል ክፍለ ጦር ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ጥቃቱ የተፈጸመው ወደ አርስ ስድስት 2018 ዓ.ም ምሽት ላይ ሲሆን በጥላት ላይ መራር ከንዳቸውን በማሳረፍ ድሉን የተቀዳጁት ደግሞ በአምራፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር ነበልባል ክፍለ ጦር ስር የሚገኙት የጀነራል ተፈራ ማሞ ብርጌድ አባላት መሆናቸው ታውቋል። ወታደራዊ ሬሽኑን ሲያንቀሳ ሲንቀሳቀሱ ከነበሩ ተሽከርካሪዎች መካከል ሁለቱ ተሽከርካሪዎች በላያቸው ላይ ተሳፍረውባቸው እስከነበሩ ኮማንዶዎች ዶግ አመድ መደረጋቸውን ነው መረሚዲያ ሚዲያ ከክፍለ ጦሩ ህዝብ ግንኙነት መምሪያም ለማረጋገጥ የቻለው። የጸረ መራውና ጸረ ሰላሙ አብይ አህመድ ተላላኪ ወታደሩ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሲያቅተው በያዘው ከባድ መሳሪያ የውር ደንበሩን በመተኮስ በአካባቢ የሚገኙ አርሶ አደሮችን መኖሪያ ቤትና አዝመራን ሲደበድማ ማምሸቱ ታውቋል። ወደ ሌላኛው መረጃችን አለፍን። ታላቅ ህዝባዊ መድረክ በታሪካዊቷ ማጀቴ ከተማ መካሄዱ ተነገረም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘራያቆብ ኮር በታሪካዊቷ ማጀቴ ከተማ የእዙና የኮሩ ከፍተኛ አመራሮች በተገኙበት ታላቅ ህዝባዊ መድረክ ማካሄዱን የኮሩ ህዝብ ግንኙነት ክፍል አስታውቋል። ከከተማዋ ነዋሪዎች ጋር በወቅተው የትግሉ ጉዳዮች ዙሪያ ከተደረገው ውይይት በተጨማሪ ህዝባዊና ችግር ፈች የሆኑ እንዲሁም ቀልጣፋ አገልግሎት መስጠት የሚችሉ አዳዲስ የአስተዳደር መዋቅሮች የተዘረጉ ሲሆን ህዝቡ ያስተዳድሩናል ብሎ ለመረጣቸው ግለሰቦችም ሹመት መሰጠቱን መረብ ሚዲያም ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በሌላኛው መረጃችን ከመቄት ወደ አግሬት በተሽከርካሪ ተጭኖ ሲንቀሳቀስ በነበረም የጠላት ሰራዊት ላይ በተፈጸመ ደፈጣ ጥቃት በርካቶች ሞትና ቁስለኛ መደረጋቸው ታወቀም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮራንሻ ክፍለ ጦር በወሰደው የደፈጣ ጥቃት በአንድ ካሶኒ ተጭኖ ሲንቀሳቀስ የነበረ የፋሽስቱ ሰራዊትን ሙትና ቁስለኛ ማድረግ ችሏል። በዚህ ደፈጣ ጥቃት በርካታ አገዛዙ ወታደሮች ተገድለዋል የተባለ ሲሆን ከ17 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። ፋኖ ሲያሻው በደፈጣ ሲያሻው በጨበጣም የአገዛዙን ኃይል በገባበት እየገባ አይቀጡ ቅጣት እየቀጣ ይገኛል። የተከበራችሁ የምረብ ሚዲያ ቤተሰቦች ለዛሬ ህዳር 8 2018 ዓ ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበረ። በሌሎች የምረብ ሚዲያ ዝግጅቶች እስከምንገናኝ ቸር ቆዩ።